ሰላም ጤና ስትልኝ፣ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የዛሬው ርዕሰ ጉዳይ ወጣቱን በአጭር የሚቀጨው ራስን ማጥፋት ወይስ ያልታወቀ ግድያ፣ ተቆርቋሪና መርማሪ ያጣው ውድ ሕይወት ዋጋስ እንዴት ይታያል የሚለውን ነው ወደ እናንተ ያመጣሁት። የዚህ ርዕስ ዋና ምክንያቴ በገና በለጋነቷ ራሷን ገድላለች ስለተባለችው ቀነኒ አዱኛ ዜና በተለያዩ ማህበራዊ ድረገጽ እንዲሁም በዋና መገናኛ ብዙኃን ሳይቀር እየተዘገበ ነው። ወጣቷ ራሷ በቲክቶክ ገጿ በጣም ታዋቂ ናት። ከአራት መቶ ዘጠኝ ሺህ በላይ ተከታይ ያላት ከኦልሞስት ስድስት ሺህ የሚሆን ላይክ ያግኝታለች። በርካታ የተለያዩ ነገሮችን ታጋራለች። ይች ወጣት በጣም ልጅ ናት። በቅርቡም ከዚህ ታዋቂው ከኦሮምኛ ዘፋኝ አንዱዓለም ጎሳ ጋር ልትጋባ መሆኑን መረጃዎች ያመለክታሉ። ወደ ዝርዝር ሁኔታው ምን ነጥቦችን ለማንሳት እንደፈለኩ ወደዛ ዝርዝር ጉዳይ ከመግባቴ በፊት ስለ እሷ አጭር የተለያዩ ሚዲያዎችን በማጣቀስ እንደዚሁም በተለይ ቢቢሲም ይሄንን በተመለከተ ዘግቧል። ቢቢሲ አማርኛው የእሷን ነገሮች አቀናብሬ ወደ እናንተ አቀርባለሁ። ከዛ ተመልሼ እመጣለሁ። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን ጠይቃለሁ። አብራችሁ ነው በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱ ዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እየቀረበለት ነው። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየት አልሰጠም። የአርቲስት አንዱዓለም ማኔጀር ሌሊሳ ኢንድሪስ የአስክሬን ምርመራው በምኒልክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡ እንደሚከናወን ገልጿል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱ ዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ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 አንዱ ዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጭ በማህበራዊ ሚዲያ የሚሰራጩ ወሬዎች ሁሉ አሉባልታ ናቸው። አንዱ ዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩም በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው ያለው ማኔጀሩ ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቀዋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩም ሌሊሳ ኢንድሪስ ገልጸዋል። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎች ለመረዳት ችሏል። አንዱ ዓለም ቀኑን ሙሉም ማክሰኞ ለምርመራ ወደ ፖሊስ ጣቢያ ለጥያቄ እንደተወሰደ እዛው እንደነበር ተገልጿል። ፖሊስ ስለክስተቱ እያካሄደ ያለውን ምርመራ እስኪያጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ተናግሯል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹት አንድ ፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። ፋክስሎታን እጅና እግሩን ጭንካር ቶታል፤ ከጎኑ ፈሰሰ ደምና ውሃው፤ ልብን አስለቀሰ ፍቅርህ፤ የሾህ አክሊል ከራስ ላይ ያለው ስንተኛው ፍቅር መስክር ነው ተስሎብኝ እንደሚያጠበው ገጽ አይጠፋኝ የሚያቃሰት ከው ድምጽ። ተመልካቾቻችን ቀደም ሲል ጠር አድርጌ ያቀረብኩላችሁ ከተለያየ ሚዲያዎች ያገኙትን መረጃ ነው። የሞቷንና ሁኔታዋን በተመለከተ ትልቁ የዜና ማሰራጫ እንግሊዙ ቢቢሲ አማርኛም ጭምር ነው ይህንን ወደ እናንተ ያቀረበው። እስካሁን ብዙ እንደሚታወቀው የሶሻል ሚዲያ ማህበራዊ ሚዲያ ነገር ብዙ አልባልታዎች እያናፈሰ ነው። እቺ ወጣት እንደምታዩት ገና በለጋነቷ ነው የተቀጨችው። ሆኖም ግን እንደነዚህ ያሉ ሞቶች ኢትዮጵያ ውስጥ እየበረከቱ ነው። ይሄን ሞት ማን ይግደለው ነው ጥያቄው። ከዚህ በፊት የዛሬ ሁለት ዓመት ግንቦት 2015 ውስጥ ምስላቸውን አሳያችኋለሁ። እነዚህ ወጣቶች በመጀመሪያ ጅማ ላይ የምትኖር? አንድ ወጣት ሀናን የምትባል በጣም ቆንጆ እሷም ለማግባት ዝግጅት ላይ እያለች እሷም እንደዚሁ ሕይወቷ ተቀጭቷል። የሀናንን ምስል አሳያቸዋለሁ። ሁኔታው እየከፋ ስለሆነ አሁን እስክሪኑ ላይ የምትመለከቷት ሀናን ትባላለች። ብራይዳል ሻወር ይሄ ሊሞሸሩ ሲሉ የሚደረግ በጓደኞች የሚደረግ የተወሰነ አጭር ፓርቲ ነው። እሱ ሁሉ ተደርጎላት ነበር ልታገባ። ይሄ በወቅቱ ትልቅ መነጋገሪያ ነበር። ይሄው እንደምታዩት ይች ልጅ አለች። በዛው ሳምንት ውስጥ በዛው ግንቦት 2015 ዓ.ም ተመረተ ሌላ ወጣት እንደዚሁ። እቺ ደግሞ ዶክተር ናት፣ ቤዛዊት ትባላለች። እቺ እንደዚሁ እራሷን ከፎቅ ወርውራ የሚል ምክንያት ነው የቀረበው። ምን ያህል ኢትዮጵያዊ ራሱን ለመግደል ይነሳሳል ነው። በቅርቡም አንድ ወጣት የቅዱስ ጊዮርጊስ ደጋፊ ታምራት የሚባል ወደዛ ወደ ቡራዩ አካባቢ የሚኖር ልጅ ነው፣ በለጋነቱ ራሱን ገሎ ተገኘ ተብሏል። የሴቶቹ ግን የሚመሳሰለው ራሳቸውን ከፎቅ ወርውረው ገድለዋል የሚል ነው። እቺ ልጅ ከዘፋኙ ጋ ነው የምትኖረው፣ በወቅቱ አልነበረም ራሷን ከፎቅ ገደለች ወይም ከፎቅ ወድቃ ተገኘች ተብሎ ነው ተጠርቶ ቀደም ሲል የሰማችሁት መረጃ የቀረበው። ተመሳሳይ ሁኔታ ደግሞ የእቴ አባይ ሻላዬ በሚል ዘፈኖች የሚታወቀው አብርሃም በላይነህ እሱም ዘፋኝ ነው። እቺ አሁን የምትመለከቷት ስክሪን ላይ ከኔ ጎን ዶክተር ቤዛዊት እጮኛው ነበረች እንደውም ቤተሰቦቿ ሲናገሩ እቃ 17ሺህ በዛን ወቅት የዛሬ ሁለት ዓመት እቃ ገዛዝታ ትዳር ለመመሰረት ሂደት ላይ ነበረች የሚል ነው። አሁን የሃናንም የቤዛዊትም የሁለቱም ነገር ለይቶ ወንጀለኞቿ አልተነገረም። በቅርቡም ባህር ዳር ላይ ኢትዮጵያ ካሏት ጥቂት ዶክተሮች አንዱ የሆነ ዶክተር እንደዚሁ ሕይወቱ አልፏል። ተገደለ ተብሏል። እሱ እንደውም ገዳዮቹ ተጠርጣሪዎቹ ተይዘዋል የሚል ነው። ታስታውሱ እንደሆነ ታዋቂው ጀግናው አትሌታችን ቀነኒሳ በቀለ እንደዚሁ የእሱም ጮኛ ሞታ ተገኘች ተባለ። በወቅቱ እንደ ዛሬ ማህበራዊ ሚዲያ አይንሰራፋ እንጂ ብዙ ግምት አሉባልታ ወሬ ሲወራ ነበር። ያቺ ልጅ በደንብ ተመርምሮ ይሄ ነው ይሄ ነው ሞቷ አልተባለም። አሁን ግን መደጋገሙ መደጋገሙ ብቻ ሳይሆን መመሳሰሉ የእነዚህ ወጣቶች ሞት እጅግ ያሰቅቃል። ቤተሰቦች ምን እንደሚሰማቸው፣ ልጅ ያላችሁ ሰዎች ምን እንደሚሰማችሁ ለማወቅ አያዳግትም። ግን በመንግስት በኩል ፖሊስ እንዲያሉ ነገሮችን መርምሮ ዘመናዊ እንግዲህ ፖሊስ ስልጠና ለመውሰድ የተለያዩ ሀገሮች ይሄዳል። የኢትዮጵያ ፖሊስ ዘመናዊ ምርመራዎችን ማድረግ ወንጀሎችን እንደዚህ ፈልፍሎ ተከታትሎ አምስት ዓመት የሚፍጭ አስር ዓመት የሚፍጭ ጉዳዩን ሳይለቁ ቸል ሳይሉ ተከታትሎ ያንን ወንጀለኛ የማውጣት ስራ ለምንድን ነው የማይሰራው? ሰው የሰው ልጅ ህይወት እንደዋዛ ይሄ የሴቶች ብቻ አይደለም። ጋዜጠኛ ዳዊት ከአትላንታ ኢትዮጵያ ሄዶ ይገደል ታሞ ይሙት አይታወቅም፣ ሞት ተብሎ እዛው ተቀበረ። አስከሬንም ተጣድፎ ነው። አሁን የዚች ልጅ አስከሬን እንግዲህ የሚያርፈው ዛሬ ነው ተብሏል፣ ሮብ ነው። በዜናው መሰረት ምርመራ በቂ ተደርገዋሉ። አንድ ቀን ወይም የሆነ ሰዓታት ለምርመራ በቂ ነው ወይ? ብዙ ነገር አለ። ዲ ኤን ኤ ይታያል። ጥፍር ላይ፣ ቆዳ ላይ፣ ጸጉር ላይ፣ መኝታ ቤት፣ እነዚህ ሁሉ በደንብ ይመረመራሉ። የሙያ ዝርዝር ውስጥ አልገባም። ግን ሲደጋገም እንኳን የፖሊስ ምርመራን ማዘመን ማዘመኑ በቴክኖሎጂ ብቻ ሳይሆን በምርመራ ሂደት ላይ አንድ ምርመራ ሂደት እንዴት ይከወናል? ማን ፋይሉን ይዘዋል? የአንድ ሰሞን ጫጫታ ሆኖ እየቀረ የብዙ ሰው ገዳይ ሳይታወቅ ቀርቷል። ኢትዮጵያ ውስጥ ብዙ ዜጎች ሲወጡ ጸል ሆኑ። አሁን ወጥቶ መግባት እየከበደ ነው ያለው መንግስት እንደነዚህ ላሉ ነገሮች እርምጃ ካልወሰደ ማን ነው ተጠያቂ የሚሆነው? የሚያስተዳድር አካል ካልተጠየቀ ማን ይጠይቃል? ለዚህ ኃላፊነት ወስዶ የዜጎችን ደህንነት ማስጠበቅ ያለበት አካል ካልተጠየቀ ማን ሊጠየቅ ይችላል? ዜጎችን ከጉዳት መከላከል አንድ ነገሩ ነው። ይህ ወንጀሉ ሲፈጸምም ያንን መርምሮ ያ ወንጀል ማጋለጥ ወንጀለኛውን መቅጣት፣ እሱ ብቻ ሳይሆን ያ ወንጀል እንዳይደገም የሚደረግባቸው ዘዴዎች ማስቀመጥ ያስፈልጋል። ይህንን የሚመለከቱ አካላት ያስቡበታል ብዬ እገምታለሁ፣ እንዲሁ ተስፋ ለማድረግ ያህል። ልብ ይሰብራል። እኔ እንጃ ወላጆቿ ምን እንደሚሰማቸው በዚህ ሰዓት መድን ዓለም ነው የሚያውቀው። በጣም ይዘገንናል። ቺን የመሰለ ልጅ ከአባት ዋጋ አይታችሁታል ቪዲዮውን ብዬ ገምታለሁ። ይሄ ከፍቅረኛ ዋጋ ያለ ቪዲዮ ላሳያችሁ ያም አልበጣም ይህ አንዱዓለም ጎሳ ነው። አብሯት ያለው የቅድም ዘገባው ላይ የተመለከታችሁት ቪዲዮ ላይ እንዲሁ ስትጫወት ምናምን የምትታይበት አለ፣ ከአባቷ ጋር እንዴት ያሳምማል! እንዴት ይችሉታል? እናትና አባቷ እኔ ይህንን ስጽፈውም ዝግ ነን እያለኝ ነው የጻፍኩትም ያነበብኩትም። ምክንያቱም ከባድ ነው። በዚህ እድሜ እንዴ ያለች ወጣት ህይወቷን አታ ማየት በጣም ይሰቀጥታል። አባት እንዲህ የሁሉ ሳቅ እውነት እኔ እንጃ እኔ እንጃ በእውነት በጣም ይዘገንናል። እዚህ ቪዲዮ ላይ ላሳያችሁ የአባቷ የተሳሳቱ ናቸው። አዎ እኚህ አባቷ ናቸው የምትመለከቷቸው አባቷ ናቸው። የእናቷም እንደዚሁ ቪዲዮ አለ። ምናልባት ከተመቸኝ እሱንም ላቀርብላችሁ እችላለሁ። በጣም ያሳዝናል። ኬክ ኬክ ሁሉ ቆርሳለች እንግዲህ ኖራለሁ ተብሎ ፎቶ ተነስታለች። ልደቷ አልደረሰም፣ ገና ገና ልደቷ ሳይደርስ ኬክ ቆርሳ ያው እንግዲህ ሶሻል ሚዲያ ስለምትጠቀም ቀድማ ተዘጋጅታ እሱን ለማሳየት ማለት ነው። ያሳዝናል፣ ልብ ይሰብራል። እንዴት እንዲያሉ ነገሮች በኛ ዘመን ይፈጸማሉ? ይዘገንናል። እናትነት ወላጅ ረሞ ይህንን እንዴት ይችለዋል። ወላጅ አሁን ኬክ ቆርሳ ገና ልደቷ ይደርሳል በሚል ነው እንግዲህ መቼስ ልብህ ይሰብራል። ይሄ የምትመለከቱት ኬክ አስቀምጣ ፎቶ የተነሳቸው ይህንን ዝግጅት በዚህ እቋጫዋል ለማውራትም ቃላቱን ማጠረኝ አፌ ተሳሰረ። ሬት ሬት ይላል። ይሄ ወንዴክስ ስቱዲዮ የሚባል ነው። ይህን ፎቶ ያነሳት የጻፈው ነው በፌስቡክ ገጹ ከአስራ ሁለት ሰዓት በፊት እን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ በፎቶግራፍ ስራዎች ካፈራኋቸው ወዳጆች መካከል የቀኝ እጄ ምላት እህቴ ቀነን ያዱኛ መካሬ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት አንድ ሁለት ሺህ አስራ ሰባት ቀን ከቀኑ አስር ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያይተን ዛሬ ጠዋት መጋቢት ሁለት ጠዋት ማረፏን አረዱኝ። ከአስር ሰዓት እስከ አንድ ሰዓት ወደ ሶስት ሰዓት እዚህ ልጅ ጋር ነበር የፎቶ ስትነሳ። ማህበራዊ ሚዲያ ታዋቂ ናት። አራት መቶ ሺህ በላይ ተከታይ አላት። አራት መቶ ዘጠኝ ሺህ ነው። ወደ ስድስት ሚሊዮን ላይክ አላት። የምትፖስታቸው ነገሮች ወይ መዝሙር፣ የመጨረሻ እንግዲህ የፖስተችው መዝሙር ያ ራሱ ልብ የሚነካ ብታደምጡት እፈልጋለሁ እና ወንደ ሰንበጋሻው ለቤተሰቦቿ ና ለመላው አድናቂዎቿ መጽናናትን ይመኛል ይላል። ወንዴክስ ስቱዲዮን አብራውላ። ጠዋት ግን መርዶን የሰማው ባሏ ወይም የወደፊት ባሏ ቅጮኛ ጓደኛ አንዱአለም በፖሊስ ምርመራ የተደረገበት ነው። ይለቀቅ አይለቀቅ እኔ እንጃ። እቺ ላሰማችሁ እዚሽ ጋር እቺ ይሄ ቪዲዮ ይቅርታ አድርጉልኝ መቼስ

ይህን ቪዲዮ ከስድስት ቀን በፊት ነው ቲክቶክ ላይ እግዚአብሔር አይጥልም የሚል ነው። የፕሮቴስታንት መዝሙር ይመስለኛል። ሌላው በዚሁ በዜናው ላይ ያሳየውት አለ የኦርቶዶክስ መዝሙር እንዲሁ ስትዘምር እንደነዚህ ያሉ ስትዝናና፣ ወይ በቃ ይሄ ወጣቱን የሚስብ ነገር አለ አደለ? ከእንደዛ ውጪ እንደው መጥፎ ነገሩ እንኳን የማይታይባት ልጅ ናት እና ልብ ይሰብራል። ይህንንም ተመልከቱት። ከናየውት ኦርቶዶክስ መዝቅ ስሎታን እጅና እግሩ ችንካሩ ቶታን ከጎኑ ይፈሳል ደምና ውሃው ልባችንን አስለቀሰ ፍር ለው የሾሀክሌል ከራስ ላይ ያለው የእውነተኛው ፍቅር መስክር ነው። እቺ ልጅ ናት። እንግዲህ ይሄ ልደት ፎቶዋ ነው። ቀደም ብዬ እንደነገርኳችሁ ይሄን ሁሉ ያመጣኋት ምን ያህል ልብ እንደሚሰብር፣ እናትነት ቀላል አይደለም። እናቷ አሉ እናቷን ላሳያችሁ እሞክራለሁ። ይህንን የሚመለከተው አካል በውኑ በደንብ አትኩሮ ሰጥቶ የዚች ልጅን እንደው ወንጀልም ተፈጽሞባት ከሆነ በደንብ ጥርት ያለ መረጃ ጥርጣሬ እንዳይኖር ተደርጎ መቅረብ አለበት። ሀቁ መውጣት አለበት። የነዛ የሃናን የዶክተር ቤዛ እንዲሁ ደማቸው ከንቱ ነቀር ምን ይባል ምን ተብሎ እስካሁን ማን ይጠይቅ? እውነቱን ለመናገር ፍትህ የዘገየ ፍትህ ምንድን ነው የሚባለው? እንደ ተካደ ነው የሚቆጠረው የዘገየ ፍትህ እና የዚችን ወጣት አሟሟትና ሁኔታ ወደኋላ ተመልሼ ደግሞ የተለያዩ ሰዎች እንደዚሁ ህይወታቸው ተቀጥፎ ግን ያለ ፍርድ የቀሩ አሉ። እናቷን ተመልከቱ። ከእናቷ ጋር ደግሞ ይሄ ነው ሳናናንጎሮምሳሁናተጀሩ ዩ ሮ ዳንሴ ሳናስጌሴ ሮ ሴ ሴ ሳናናንጎሮምሳሁና ይኸው ነው። እናቷ ናቸው። ቀደም ሲል አባቷን አሳይቻችሁ ነበረ። በባህር ዳርም የተገደለው ዶክተር፣ እንግዲህ ማን ፍርድ እንደሚሰጠው እግዚአብሔር ይወቀው። ቀላል አይደለም። አስደንጋጭ ነበረ በወቅቱ ይህን የመሰለ ዶክተር በእንደዚህ ያለ ህይወቱ አልፎ እንደገና ያለ ፍርድ መቆየት ለኢትዮጵያውያን ልብ ሰባሪ ነው ለቤተሰቦቻቸው። እና ይህው ነው የዛሬው ዝግጅቴ። ስለተከታተላችሁኝ ከልብ አመሰግናለሁ። እስካሁን አብሬያችሁ የቆየሁት ካሳሁን ይልማ ነኝ። በአምስት አስራ ሁለት 6774634 ላይ አስተያየታችሁን፣ መልእክታችሁን ስጡ። በ6 426 3147 ሚዲያው መርዳት የምትፈልጉ በካሽና በዜል መርዳት ትችላላችሁ። 5126774634ቱ ቴሌግራምም አለው። በዛ መረጃ መላክ ጽሑፍም የድምፅ መልእክት መላክ ትችላላችሁ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። ይቅርታ፣ ድምፄ ወርዷል አንደኛ አሁን ቱ ኤም ሊሆን ነው፣ ከሌሊቱ ስምንት ሰዓት ማለት ነው። ደክሞኛል። ይህንንም መስራት ይህም ቪዲዮ መሰብሰብ ምንም ሀሳቡ ስለዛ ነገር ወደኋላም ደግሞ ሄዶ ታሪኮቹን ማሰቡ ራሱ ከልብ ያማል፣ እና ለዛ ነው እውነቱን ለመናገር እንደዚህ ድክምህ ያለኝ ቀላል አይደለም። የኢትዮጵያ የፍትህ ጉዳይ በጣም ሊታሰብበት ይገባል። ቀላል አይደለም፣ ይጎዳል። ሰዎች ሞቱ ሳያንስ እንደገና ገዳይ እንደ ልብ የሚረማመድባት የሚጓዝባት ሀገር ከሆነች ተስፋ ያስቆርጣል። ይሄ ደግሞ ለዜጎችም ጥሩ አይደለም። እውነቱን ለመናገር ቀላል አይደለም። ዶክተር አንዱአለም ታሪክ በባህር ዳር ሐኪም ይዘገንናል። ተማሪዎች እንዴትም እንደሚወዱት በእሱ አገልግሎት ያገኙ ሰዎች በዙሪያ ያሉ ሰዎች ዶክተር አንዱአለም የእሱን እንደገና ሌላም የጋዜጠኛ ዳዊት ከበደ ሞት እንዲሁ ሞቶ ተገኘ ምናምን የሚባለው ተመርምሮ ይሄ ይሄ ነው አይባልም። ደምግፊትም ልብ ድካም፣ ምንም ከሆነ የገደለው በግልጽ አይነገረንም። የህናንም የዶክተር ቤዛዊትም ተመሳሳይ ነው። ወጣቶችም ራሳቸውን ይገላሉ። እሱም መታሰብ ያለበት ጉዳይ ነው። በማህበራዊ ሚዲያ ራሳቸውን እያሳዩ የሚገሉ ወጣቶች እየመጡ ነው። ምን ያህል ተስፋ አስቆራጭ ነገር ቢኖር ነው። ወጣቱ ላይ እኮ መሰራት አለበት፣ በትምህርት ቤት ከታች ከአጸደ ሕጻናት ጀምሮ ራስን መግደል መጥፎ እንደሆነ ችግር ሲገጥም ለሰው ማዋየት ጥሩ እንደሆነ እነዚህ እነዚህ ነገሮች። አሁን የሃናን አንድ ትልቅ ሰው ሊያገባት ብሎ እንግዲህ የሰርግል ብራይዳል ፎቶዋን ያደረገችው በማዘጋጃ ቤት የሚሰራ ሰው ነው፣ ባለስልጣን ነው ተብሏል። እንግዲህ እሱ ፎቶ ውስጥ አይታይም፣ እሷን የራሷን ብቻ ነው ፖስት ያደረገችው ያው ብራይዳል እሷ ብቻ ስለምትሆና ግን የቀድሞ ፍቅረኛዋ እንትን ብሎ ምናምን ብዙ አሉባልታም የሚነዛው፣ የጠራ ፖሊስ በየጊዜው ስለ ጉዳዩ መግለጫ አይሰጥም። አንድ ወር ላይ ሁለት ወር ላይ አንድ ምርመራ ሂደት ከፍ ሲል ይሄ የተፈጸመ ነው ይሄን እያደረግን ነው የሚል ስለማይሰጥ ለማህበራዊ ሚዲያ አሉባልታም እንጋለጣለን። ለማንኛውም ሁላችሁም በያላችሁበት ጤናው ነው። ልጆቻችሁ በሰላም ወጥተው ይግቡ። እናንተም እንደዛው። ሙስሊሞች ክርስቲያኖች፣ በጾም ያላችሁ አሁንም ጠበቅ ያለ ጸሎት ጸልዩ፣ ለሀገራችንም ለሕዝባችንም መከራችን በዛ። ደናውኑልኝ። እግዚአብሔር ያክብርልኝ።